የለኝም ባለ ትዳር ነበርኩኝ። አሁን የለኝም። ትዳር ማለት ፈተሽ ነው የሄድሽው ወይስ ፈታሽ? እሱ አይደለም። ባለ ትዳር ባለ ትዳርና ያንድ ልጅ እናት ነበርኩ። ከዛ ያው እዚህ ከመጣሁኝ አሁን ተፋታሁ ማለት ነው። ለምን ፈታሽ? አንተ ጊዜ ያው ነገሮች አለ መገጣጠም ቢሆንና ርቀት ይመስለኛል። ባልሻሳት እኔ ሳኡዲ ነኝ እሱ ኢትዮጵያ ነው። እንቻሁን በጣም ቆንጆ በጣም ቆንጆ ልጅ ነሽ። ስንት ዓመት ሆነች ልጃችሁ? ልጃችን ወንድ ነው አሁን ሰባት አመቱ እና አሁን ወንድ ልጅ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ጋር? የጋራ ነበር የኖሩት። አባቴም ጋር ቤታችን፣ ጎረቤት ለጎረቤት ነው ያገባሁት። ያሳደገኝ ነው ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ፣ እየተማርኩ ያለው ነው ዘጠነኛ ክፍል ያለው ነው ያገባሁት። ከዛ ያ በድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም፣ በድሜ የሚበልጠኝ ስምንት አመት ነው። ብዙ ይባላል፣ ብዙ ይባላል። ቢበልጥ ምን ችግር አለው? እንዳስተዳደጋችን ነው። አስተዳደጋችን ወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል አላገባም፣ ውሽም አለው አቷሽ ላሳርጋችሁ አላቸዋ አንድ ልጅ በመካከል አለ አብሮሽ ያደገ ነገሮች አሉ። ስለዚህ ውሽማ እንዳለው ነገሮች በዚህ አይደለም፣ የተጣላ ነው በራሳችን ነው አለ መግባባት ገንዘብ ሲገኝ፣ አንዳንድ ጊዜ ገንዘብ ምን አለ መሰለክ፣ ገንዘብ ሲገኝ ማለት ያኔ እኔ ያለሁት ስደት ነኝ እኔ አሁን ላይ በገቢ እኔ በልጣለሁ። ከሱ ገብቶሃል። አሁን ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም። የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን፣ አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክሰት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣየ ሲፈጠር ማጀቴም አብሮን ነገሮች የሚፈጠሩት እና ያው በነገሮች ያለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። ስድስት አመት አብረን ኖረናል። ልክ ሰባተኛ አመታችን ወደፊት ሆኖ ነው እኔ ወደዚህ፣ ልጅ ሁለት አመት ከሶስት ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦች ቀን ቀን ቤተሰቦች ጋር ይውላል፣ ሌሊት ሌሊት አባቱ ጋር ነበር የሚያደርጋቸው። እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽ አንቻ ረባር ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽ አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት ገንዘብ አንቺ ልሽ ነበር። በቶሎ ቶሎ አንቺ ከማለቱ በፊት እኔ የተሰደርኩት እራሱን ችሎ ለአላማ ነው። ገብታል የተሰደርኩት ለአባቴ አይደለም፣ ለትዳሬ ነው። አባቴ ገበሬ ነው። ራሱን ባጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም አባቴ ሁለት አመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ነበር ያገባሁት። ተወጪው የሚል ሀላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና ስድስት አመት አብረን ኖርን። ከዛ ነገሮች ሁሉ የምንለውጥ አልሆን ሲል ሲል ነው ወደ ሳውዲ መጣሁ። ነው የልጅነቴ፣ ነው የልጅነቴ እኮ ነው። በውስጥ መስመር ላኪን። ኢየሱስ ስልክ አልታረቅም። ግዴለሽ ነው እንደዚህ አይደለም። እህ አይደለም አይደለም ለምን መሰለኝ፣ ምን አለ፣ ችግሩን አውቄያለሁ። ሁሉ ትልቁ የሰባት ዓመት ሁለተኛ በልጅ ያገባሽ ስለዚህ ስደት ብዙ ነገር ያደርጋል እውነት ነው መራራቅ ይኖራል የኢኮኖሚ ችግር ነው ሁሉንም እያሰድ ነው ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ ይሄን ማወቅ አለብሽ ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ ለምን አንደኛ የልጅነት ሚስቱ ነሽ ሁለተኛ አንድ ልጅ አላችሁ ሶስተኛ መራራቅ ነው የሚያመጣው ሶስተኛ ደግሞ የኢኮኖሚ ችግር ነው አሁን ግን እሱን በርትቶ መስራት አለበት አንቺን በርተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽ በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባቸው። እኔ እንደዚህ ነው የምመክረሽ። ሌላውን ጓደኛ አባብሎች ሊሆን ይችላል። ቆንጆ ስለሆንሽ እየደወሉ መቃተይው እሱን ያገባሻለሁ እድሜውም ምን ስምንት አመት ሰባት አመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰናጭ። እኔ ግን የምመክረሽ ባልሽ ጋር እንደውም አሁን እንደወጣሽ ደው ይለም ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አምሮን ኮረኮረ አነቃቃኝ፣ ያለ ነገር እኔ የትክክል ነው። አንተስ ምን ታስባለህ? በይ ወዲያውኑ አልቅሶ ይመጣ። እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው። በልብሽ አንድ ነገር ተንኮል፣ እሱም እየሰማ ነው ከታች የተቆርጦ ተቆርጦ ይደርሳል። አንዴው መፍታትም የለብን ልጅ ማሳደግ ሌላ ልጅ ማምጣት እንደገና በኢኮኖሚ መጠናከር ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንዳርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ይችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይ አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሽ? ምክርህን ያው እቀበላለሁ፣ ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። መውጣ ማለት እንደዚህ ግጭት እንዳይመጣ፣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖር ይችላል። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ስነካ ተቀብልከኝ። ለዛ ነው እንጂ ብዙ ታዋቂ አይደለም፣ ግን ፎሎ ያደረግሽ አንቺ። ፎሎ ያላረገ ሰው በመጀመር ገብቶ ሲያወራ የኛ ሚዲያውን ፎሎ አያደርግም። ሌላ ምንድነው ማስተላለፍ የምትፈልጊው ቁም ነገር? ማለፍ የምፈልገው ነገር አንደኛ ምን በጣም ተቃቀረ፣ ከልብ ተቃቀረና አለመጣጣም ይመጣል። እኛ የመጀመሪያው እኔ ጸጉር የጀመረው አሁን አይደለም፣ ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ላይ ነው የሚለው። ገና ኒዝ በነበርኩበት ጊዜ እናይ ባለው ነገር እንኑር ናይ ነው። እኔ ደግሞ ስንኑር እዛ ያሳለፍኳቸው በጣም ብዙ ጠውረዶች አሉ። ገብቷል። ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል። በጣም ከሚባለው በላይ እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን ያሳየኝ የእኔን አስቸጋሪ ጸባይም ሊኖረኝ ይችላል ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወት ክናሸንፈ ሆነ ደረጃ ላይ ለመድረስ ነው አይደል? እንደሚሞጣ ሁል ጊዜ አለህበት ቦታ ላይ አለህበት እድሜ ላይ ትቀመጣለህ? አትቀመጥም። እኔ አሁን ዛሬ እዚህ ሀያ ስምንት እድሜ ላይ እንደሆንኩ እኮ አልኖርም። ነገ አርባ አምሳ ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትናንት ነበርንበት ህይወት ላይ መቀመጥ የለብንም አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄል አድርግ። እዚህ እንዲመጣ ፈለግኩኝ፣ ሳዑዲ እንዲመጣ መኖሪያ ላውጣለ። ናቶሎ እኔ ህገወጥ ነኝ። እኔ የመጣሁት በባህር ነው። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነይች። ሁለት ወር ተጉዤ ነው የገባሁት ሳዑዲ ምድር ላይ ታመኝ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። ሁለት አመት ከሶስት ወሩ ነበር ልጅ። እኔም ገና ሀያዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ መጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ። ብዙ ነገር ጠወረዱ ይችላል። ግን እነዛ ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ አንድ ባንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ፣ እሱ በቃ የሆነ ደረጃ ይደርሱ ማየት ነበር የምመኘው። በቃ ፍቅር ይሄንን ነው ከአንተ በኩል ብቻ መስጠት ከነም ይመለከታል ግን ያልፋትኤ ያልሆናልና በቃ ሁሉ ነገር እንዳልሆነ ቆጠረ። ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም፣ ግን በባዶኔ የቀረሁት እኔ አምስት አመት የሰራሁበትን ነገር ሁሉ ሰጥቻለሁ። ገንዘብ ሰጥቸዋለሁ። ሁሉ ነገር እየሰጥቻለሁ። ከዛ የልጅ ሰባት አመት ነሐሴ አስር ነበረና ለሰባት አመቱ ለልደቱ ደርስልሃለሁ ብዬ ቃል ገባውለት ለልጅ ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረኩ ይላኩኝና ነሀሴ ላይ ልገባ ፕሮሰስ ጀመርኩ ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤት ውስጥ ቤቱን ፊኒሽንግ ጨርሰው ነበር ቀለም ኮርኒስ ምናምን በጅብሰም ነው የሰራው በጣም የሚያምር ቤት ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ የጠየኩት በህይወቴ እኔ ጠይቀው አላውቅም ገንዘብ የምትሰራው የት ነው የት ነው የምታመሸው ምናምን በቃ አላውቅም እኔም ህይወትን የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላቃትም፣ ወንድንም አላቅም። እቅፍንም፣ ቁጣንም፣ መኖርንም የማውቀው እሱም ብቻ ከስራዎቹ ጀምረኝ። ስለዚህ እሱን ማላምንበት ምንም አይነት መንገድ የለኝ። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም ማለት በጣም ነው ማምነው። ራሴን የማምናትን ያክል ይሄ ምንም ደብቅ አላቅም? በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብተሃል? ፍቅር እራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርም ብቻ ነው የሚፈልገውና ባጃጅ የገዘውለት በመጣው በዓመት ከምናምን አካባቢ ነው የመጣውበትን እዳ ሳልከፍል ነው ባጃጅ የገዘውለት እና በቃ አሁን በባጃጅ እየሰራው ቤቱን ፊኒሺንግ ሰራልሻለሁ አለኝ ማለት ነው ከዛ አንቺ ለእጅሽ ምን ይጆን ይዘሽ ስትመጪ እና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘው ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው ገባል። ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበ ያገኘ ምናምን አላልም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ፣ ዛሬ ደህና ናችሁ ሆይ፣ ተረፋችሁ ሆይ፣ ይሄን ብቻ ነው ሁሌ የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ። እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱ የሚገባ ሰው ሳገኝ እንኳን ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደታች ልኑር፣ በቃ እኔ ልኑር። ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል፣ አባቴ ቢመለስ ከእሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ አየሃት? ዛሬ በመድኃኒዓለም ቸርነት ነው። እና ምን ጠየቅኩት? እስኪ ከቻልክ አልኩት፣ ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይቺን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ ቀኑ ሁሉ የምታደርጉ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የአራት ወር የአምስት ወር ደሞዝ የሚያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም፣ ነይ ነው የምትለው። ስለዚህ እኔ ልመጣ፣ ቤት አለን፣ አንተ ለጅ የምትሰራብ ባጃጅ አለ፣ መሬት አለ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ። ሴት መሆን ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባም። እኔ አሁን ከአሁን በኋላ ይህን እድሜን መሆን የምፈልገው የቤት መቤት ሴት የሆነች ሴት ባህሏ ልጆቿን ማኔጅ አድርጋ የምትኖር ሴት ለባህሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከ ዛሬ በጣም ብዙ ውጣ ወረዶችን ስላለፍኩኝ አሁኑ ላይ እንደዚ አይነት ሴት ነበር መሆን የምመኝበት ጊዜ ነበር። ከዛ እኔ ከአሁን በኋላ ራስክን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ፣ እኔ ደክሞኛል። በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያቆኝ ሰዎችም ይኖራሉ እዚህ ማጀት ልጆች። አባቴን ከኔ በላይ ወደዋሉ አከብረዋሉ። እና የአባቴን መሞት ቅስሜን ሰብሩት፣ አልፏል። በቃ እንዳልነሳ አድርጎኝ አልፋል የአባቴ ሞት። እና ያለህኝ አንተ ነህ። አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያ ፌዝብኝ ያዘ። በቃ እዛ በርገርሽ ነው እየበላሽ፣ እዛ እንደዚህ ይሁንሽ። እኔ ወፍራም ነኝ ከበፊቱ ያው፣ ዛሬም ወፍራም ነኝ አልቀንስም፣ እግዚአብሔር በቸርነቱ የሰራኝና። አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ግብቷል ዱላይ ይሻላል፣ እንክትክት ታርገዋል። ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም ደንስ ነበር። እጫወታለሁ፣ ግን አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ ይውጣልሽ በደንብ ማልቀስ እንኳን ብዙም ይቅርብኝ እና አንዳንድ ጊዜ እንደዚያ